ቤተሰብ ዛሬ ሩታዬ የአብርሽን አንጨረጨረችሁ። በነገራችን ላይ መጀመሪያ እንደና እንደተናገረችው የተሰማኝን ስሜት እንዲሰማው ለማድረግ ነው ብላለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦቼ፣ ዛሬ እንግዲህ ቪዲዮ ምንም አዲስ ነገር የለውም ማለት አብርሻ ያደረጋትን ነገር ነው ሩታ ያደረገችው እሱ ያደረገውን ያው ገልብጣ እሷ ደግሞ ያደረገችው ማለት ነው። ለምን ሁላችንም በራሳችን ሲደርስ ነው ሁሉንም ነገር ማለት እመሙን ምናውቀው ማለት ነው። እሷ ትናንትና እንደዛ ስትሆን ፍቅርን ቤት ይዞ መቶ፣ እንደውም ሩታ እኮ አብርሽ እንደሚመጣ ምናምን እያወቀች ሰዓቱን አውቃ ነው ለምሳ እንደሚመጣ ኢሳቅን የጠራችው ማለት ነው። ግን አብርሽ ፍቅርን ይዞ ሲገባ ሩታ የለችም አለች እያለ ነው እየተናገረ ነው። ይዟት የገባው ማለት ነው። ግን አሁን ኢሳ ጓደኛዋ ነው፣ የድሮ ኤክሱ አይደለም እሱ። ግን የማየውን ነገር ነው ያደረገው ማለት ነው አብሎሽ እና ሩታም ደግሞ በምላሹ መልሳለታለች። አሁን ግን በቃኝ እያለች ነው። አዎ፣ በዚህ ይብቃ፣ አቁሙት። ይህን ነገር ማለት ነው። ያው በቀል ወይም ደግሞ እልህ ማለት ነው ትዳርን ያፈርሳል፣ ሕይወትን ያበላሻል እንጂ ሕይወትን አያቀናም ማለት ነው። እና ሩታዬ በቃ፣ ምንም አዲስ ነገር የለም ያው ዛሬ ብዙም ስድብ የለም። በነገራችን ላይ ኮሚንትም ላይ እና ሩታ ጀግና ነሽ፣ ብልሴት ነሽ። በቃ ማለት ደስ ይላል። ሁሌም እንደዚህ ፍክት በይ። አልቅሰሽ አትምጪ። ከዚህም በኋላ እንድታለቅሻ አንፈልግም። ግን ደግሞ እሄዳለሁ ያልሽውን እስኪ ያው ነገ ከነገ ወዲያ አራት ቀን ነው ያልሽው እና ባቴጅ ደስ ይለናል። አብራችሁ ብትሆኑ አብራችሁ ሆናችሁ ብናያችሁ ደስ ይለናል። የበፊት ፍቅራችሁ ቢመለስ ደስ ይለናል። ምክንያቱም ብዙ ዋጋ የከፈላችሁበት ብዙ ነገር የሆናችሁበት ትዳር ስለሆነ ማለት ነው። እንግዲህ ፈጣሪ ከእናንተ ጋር ይሁን፣ ፈጣሪ ወደ ራሳችሁ ይመልሳችሁ፣ ሁለታችሁንም በአንድ ያደርጋችሁ። እኛ ሰርጋችሁን ነው የምንጠብቀው። አንቺ ወደ ሌላ ሀገር፣ እሱ ኢትዮጵያ ላይ፣ እኛ ያንን አንጠብቅም። እኛ የምንጠብቀው ያው አንድ ላይ ሆናችሁ ሰርጋችሁን፣ ልጆቻችሁን ማየት ነው የምንፈልገው ማለት ነው። እና ወደ ድሮ ደስታችሁ ለመመለስ ነው የምንፈልገው። ፈጠደው እንግዲህ ከእናንተ ጋር ይሁን ማለት ነው። የኔ ማር፣ የኔ ውድ እንግዲህ ያው በጣም ደስ ብሎኛል እንደዚህ ሆነሽ ስላየውሽ እንደበፊቱ ስላላለቀሽ በጣም ደስ ያለኝ የእኛ ጀግናው ማለት ነው ልዕልታችን። በቃ ማለት እዚህ ጋር ያብቃ። እና ቤተሰቦች ላይክ ሰብስክራይብ አድርጉኝ ላይክ እያደረጋችሁኝ አይደለም፣ ማለት ነው። የሩታ ወዳጆች የግሪስ ፋሚሊዎች ማለት ነው። እና ላይክ እያደረጋችሁ አበረታቱኝ የኔማሮች ማሮች፣ እኔም ወዳችኋ፣ እናንተንም እኔ ወዳችኋለው። መልካም ምሽት ሁንላችሁ ማለት ነው።